ለሰው አንዳንዴ ሰላም ስትሆኑ ደስተኛ ስትሆኑ ጥሩ ህይወት ማሳለፍ ስት ጀምሮ ህይወታችሁን በስትክክል በቃ መምራት ስት ጀምሮ በዙሪያችሁ ላይ በጣም በጣም በቃ የማታውቁት ነገሮችን ለማነሳት የሚሞክር ሰው አለ ትላንትና ማታ ሶ እየዞር ሁሉም ቦታ ብዙ ቦታ ገብቻለሁ ትናንሽ ቅኔም ጀምሮ ትናንሽ ዩቱብ ዎችንም ተላላቆችንም በቃ እያልሄትኩበት ቦታ አለ። ቲክቶክ ለሚሄድ እንደዛውን ዞሬ ዞሬ ነው መጣሁት። ዩቱብ ለሚ እንደዛውን ዞሬ ዞሬ ነው መጣሁት። ግን እየሰማዋለህ ነገር በጣም ነው የሚገርመኝ። እና የምር እንደዚህ ያንን ነገር አይዲ ሀሪጋችሁ አታወሩ እውነት በቃ የሚፈጠር ምናልባት በሂደት እና ያለን ምን እንደሚፈጠር አናውቅም አይደ ስለዚህ እነሱ ማላይ የቡሩክና ሄሚ ማላይ ማለት የተፈጠረ ነው ማለት እንጂ ሰው ህይወት ባይዘው ማለት ነው ህይወት ሁለት ነገር ናች ያው ሁሌን ደስተኛ ሆነ ሊኖራለን ማለት አይደለም ገባችሁ አይደ ህይወታችን ላይ የመጣ ነገር ሳንፈራ ማጋፈጥ መቻለ ነው ያለብን እንጂ እንደዚህ እንደዚህ አይነት ነገር አለ ብላችሁ አትናገሩ በአይዳታ ያላቸው አላችሁ። ምን እንደሚፈጠር ምን ሊሆን እንደሚችል ገባችሁ አይደል? አሁን ላይ ግን እንዳያ ነው። እነሱ ሰላም ናቸው፣ ግን እየሰማው ያለው ነገሮች በጣም እየገረመኝ ነው። እሱ ከእኔ አሁን እንደዚህ እንደዚህ ነው ብዬ ልናገራችሁ። ሰላም ሲሆኑ አይዲ ፈጥራችሁ ማይሆን ነገር ባትናገሩ ባይነኝ ነው። እውነት ሲነግራችሁ በእውነት ብሩክ እና ሄሚ ማላይ በቃ አይዲ የሆነ የማይሆን ነገር አምጣችሁ አይዲ አድርጋችሁ አትናገሩ። በቃ ምንም ይሁን ምንም እየተፈጠረ ያሉ ነገሮች ካለ ያው እንደምናየው ካሜራ ላይ ነው፣ ሁሉ ነገር ወደኛ ይመጣል፣ ያን ሁሉ ነገር እንናገራለን። አሁን ላይ ግን እነሱ ሰላም ናቸው። ሰላም የሆኑበት ሰዓት ላይ ደግሞ አሁን ማይሆን ማይሆን ነገሮች አልተጣሉም፣ ሳይጣሉን እንደዚህ የሆኑት የሚሉትም ሰዎችም አሉ። ማጣላት ሲጀመር ማን ይፈልጋል? እኛ የነሱ ማጣላት

ተከታዮች እንዴት ናችሁ? አላችሁ ወይ አሉ? እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዛ። አይኔ ውዶች ጠፋባችሁ አይደል? አዎ መጥቼላችኋለሁ። ቪዲዮን ላይክ፣ ሼር ቤቴን ሰብስክራይብ ማድረግ እንዳይረሳ። ያው ዛሬ ይዤ መጣሁት ሀሳብ ገርሞኝ እኮ ነው ውዶቼ፣ ሰላም ስትሆኑ፣ ደስተኛ ስትሆኑ ወደ ህይወታችሁ ላይ የማታስቡት ነገር እንዲመጣ በቃ የማታስቡት ነገር ህይወታችሁ ላይ እንዲሆን የሚመኙ ሰዎች አሉ። እና ዝም ብዬ እያየው ነበር ዩቱብ ላይ እየዞርኩ በቃ ዝም ብዬ እየዞርኩ እያየው ነው። ቲክቶክ ላይም እንደዛው በቃ ሁሉም ዝም ብለው እኝ ነው። እንግዲህ ምንም የሚፈጠር ነገር የለም። እኝ እኔ ዋናው ማለት ነው። አሁን ሰዓት የሚፈልጉ ብሮክና ሄሚ ሰላም ብቻ እንዲሆኑ በቃ በቃ። አሁን ላይ ሰላም ናቸው ድያ ሰላም እግዚአብሔር ብሎ በቃ እንዲቀጥል በቃ ማዳቹ ለጠላ እንዳይገባ እንጂ ይሄ ሌላ የሰው ወሬ ምናምን በጣም እየገረመኝ ነው ሶ ደግሞ ቅድም የሆነች ሌሎች ብቻ አንድ ልጅ ብቻ አይደለችም ብዙዎች ፍቅረኛ የድሮ ፍቅረኛ እያላቸው የድሮ ፍቅረኛ ብትመጣም ራሱ እሱ ካልተቀበለች ምንም እንትን አይደለም ገባቸው አይደል መጀመሪያ ሁለትም ሰው ጋር ፍቅር ካለ እሱም የሚፈልጋት ከሆነ ነው እንጂ እሷ እንደፈለገች እሱ የሚፈልግ ከሆነ እሱ ኦኬ። ያኔ ነው ፍርሃት የሚሰማው። ማን ያውቃል? የሰው ልብ፣ የምናውቀው ነገር የለም። ነገር ግን አሁን ላይ እነሱ ሰላም ያለ የሆኑ ሰዓት ላይ ማይሆን ነገር አምጣችሁ አትናገሩ። እውነት ነው፣ ማይሆን ነገር አምጣችሁ አትናገሩ። በቃ ይምር፣ ልጆቹ ሰላም ሆኑ፣ በቃ ሰላም ሆኑ ብለን ደስተኛ ሆነን ሳንጨርስ ሌላ ኩቱኩሳት እንዲፈጠር ባታደርጉ ባይ ነኝ እና እና ውዶች እኔ እንደዛ ነው የምላችሁት። እኔ አላቅም። ብቻ አሁን ላይ እየተፈጠረ ያለው ነገሮች እና በቃ ከይት እንደሚመጡ ነገር እራሱ ነው ግራ እየገባኝ ያለው ገባችሁ። በቃ እነሱ ደስተኛ ከሆኑ እኛ የምንፈልገው ብሩክና ሄሜ ብቻ ደስተኛ እንዲሆኑ ነው። ሌላው ይንደርስበታለን አይደል? ምንም ነገር የሚፈጠር ነገር ካለ ያው እንደምናውቀው ካሜራ ላይ ይቀርባል፣ እናያለን፣ እንሰማለን በቃ ያኔ የምናየው የምንፈርደው ነገር ካለ እናወራበታለን። ግን አሁን ላይ ሰላም የሆኑበት ጊዜ ላይ በቃ አሁን እንደዚህ እንደዚህ አይነት ነገር አለ እንደዚህ አይነት ነገር እየተፈጠረ ነው። ሄሚ እንደዚህ እየሆነች ነው። ሄሚ በጣም ጭንቀት ጭንቀት ውስጥ ናት ያለችው። የአባት አምላክ ይጫንቅሽና አርፈሽ ተቀመጪ። ምንድን ነው ምን? በቃ ሜዳ ላይ ከወጡ እንደዚህ እንደዚህ ነው ብሎ ከተናገሩ መናገር መብት አላችሁ። አሁን ላይ ግን እነሱ ምንም ነገር ሳይናገሩ ዝም ብላችሁ ከመሬት ተነስታችሁ እንደዚህ እንደዚህ ነገር አለ የፍቅረኛው አሁን እንዴት መጣ ነው እና እያስጨነቀች ነው እያሉ ነው አንዳንዶች። እና ብቻ አላቅም እኔ ይሄ ነገር ተናገሩ ወይም አውሩ ብያችሁ እንጃ እኔ ደስ ይላል ብዬ ላስብም። ገባችሁ ይ በቃ ምንም ነገር የተደበቀ ነገር ካለ ራሱ ይወጣል። ገባጭሁ ምናልባት ነው ከሄምሆን ከኛ የተጠበቀ ነገር ካለ ሊወጣ ይችላል። እነሱ የሜዳ ሰዎች ናቸው፣ እኛ እንከተል አሳብ አስተያየት እንስጣ። ነገር ግን መጀመሪያ ሀ ብሎ እነሱ ነገሩን ሳ እነሱ እኛ የምናነሳው ነገሮች ጉግር አይገበኛል። ብቻ እነሱ ምንም ነገር አያ አሁን እኛ የምናውረው ነገር ምንም አያውቁም እኮ። እኛ ነን መጀመሪያ ነገር እንድነሳ የምንገፋፋው ብቻ ፈጣሪ ትግስቱን ስጠን። ያው ስራ እየሰሩ ነው የነበሩት ብዬ አስባለሁ። የትላንት ወዲ ስራዎች ት ስራ ነው፣ ሰሞኑን የተጣሉ ነገር ኔ ስራ ነው እንጂ ይሄ ማጣላት አይደለም። ፋክት ነው ይሄ ሶም አይሆን ነገር ባታወሩ፣ አትናገሩ። በቃ እኛ የራሳችን ህይወት ራሱ ሳንኖር የዛውን ህይወት እንኖር የሚባለት የምንል ሰዎች አለን። ብቻ ይሄ ፈጣሪ ነው ማያቁ የሰውን ነገር የራሳችን ነገር ሳናስተካክል የሰውን ነገር እናስተካክል እናድርግ፣ እንዲዚሁን እንዲዚሁን እንላለን። ለምንድነው? እኔ ግራ ይገበኛል። ሰው ብቻ ትግስቱን ውስጠን። እንዳ ያለ ነገር ነው። ኢትዮጵያዊ አይደለን። ኢትዮጵያዊ ስንሆን እኮ ብዙ ነገር ውሸት የሚያወሩት ብዙ ናቸው። ሳያዩ አይቻ ያለው በቃ እንደዚህ ሆኛ ያለው እንደዚህ ሆኗል። ነገሩ በዚህ ገባ በዚህ ወጣ ይላል። መጀመሪያ ምን እንደሆነ የሚወቅ ምን እንዳለ እውነት የሆነ ውሸት በምን አወቃችሁ? በምን ነው የደረሳችሁት? በየትኛው መንገድ? እናንተ ማን ናችሁ? ስለ እነሱ ህይወት ታውቃላችሁ? ከዚህ በፊት ምን አይነት ነች? ሴቷስ ምን አይነት ነች? እንዴት ነው ያሳለፈው ከእሷ ጋር ህይወት ምናምን? እንደ ጥያቄ እኮ ነው የኔ፣ እያወራችሁ ስለነበራችሁ ነው። በሰገጤ መሆን የለባችሁም። አስቡ፣ ለራሳችሁ ለህይወታችሁ። የእነሱ ህይወት ላይ በማያገባቸው ነገር አትግቡ። ቡታጀራዎች ደግሞ አንዳንዳች ቀባጭ አላችሁ። ብቻ ይመቸው፣ ለማንኛው ብቻ ይመቻችሁ እና ደስ ይላል። እና ውዶች፣ በጣም ውዳቸው ላይ በጣም አመሰግናለሁ። ቪዲዮን ላይክ ሼር አድርጉ እና መልካም ቀን ይላችሁ ባይ